አሁን አንተ ሀያ አራት ዓመት ነው፣ ግን አርገሃል፣ ብዙ ሴት። እና እነዛ ሴቶች ያገቡ ናቸው ያላገቡ? አላገቡም። አላገቡ፣ ሲያገቡ። እሺ፣ ሲያገቡ ድንግል ያልሆነች ሴት እንዴት? ምንም ችግር የለውም። ድንግል ያልሆነች ሴት ያገባታል ወንድ። አንዳንዴ አሁን ለምሳሌ ብዙ ወንድ፣ ለምሳሌ እኛ ጋር ቦዲ ብሄረሰብ አለ አሁን ለምሳሌ ብዙ ሴ ወንዶች ሚሳ የሚፈልጓት ከሆነ ተፈላጊ ናል። ሁ ቦታ ወንድ ከፈለጋት ሁሉ ሰው ምራጥ ነው፣ ጠልፎ ስለመሄድ ይሯሯጣሉ። ሰው ሁሉ የሚዋጋባት ከሆነች አንዳንድ ደግሞ ቤት ብቻ የምትደበቃለች ከማጣቱ ሴቶች አሉ። እነሷ አብዛኛውን ጊዜ ድንግላት ኖ እኔ ያልኩት አንዴትን ሴት አግኝተካ ድንግል ካልሆነችት ሶ በእናንተ ችግር የለውም ችግር የለውም። ችግር ከሌለው። ግዴታ ድንግል መሆን አለባት የሚባል መስ ወይ በባህላችን አሉ። ማይነቃኩ አሁን ከቤት ማይወጣሉ አሁን አሁን፣ ለምሳሌ አሁን ብዙ ጊዜ አታያቸውም። ሴት አሁን ሴት ማየት በጣም ይከብድሻል። ለምሳሌ ስመጭ አሁን መንደር ስትጂ፣ መንደር ጉብኝ ስትጂ፣ ወጣ ሴቶችን ማየት ይከብድሻል። አታይም። ወይ ወደ ስራ ሄደዋል፣ ወይ ውስጥ ይደበቃሉ፣ ወይ ደግሞ ከአጠቀብች ዞር ይላሉ። ጫካ ከሄዱ በምን ታገኛቸዋለች? እሺ አንዲት ሴት ሳታገባ እርግዝና ካጋጠማት ምን ትደረጋለች? በእናንተ ባህል እንትን ነው በጣም እንትን ነው፣ ምንድነው የምንባለው? ነውር ነውር ነው። ግን ያው አባት መቼም አይጥላትም። ያው በቃ፣ ግን ሰውዬውን ትነግራለች ትነግራለች። ግን የአረጋትን ሰውዬ የአረጋት ቀን መጣ ትነግራለች ነው አልተናገረችሽ

አንድ ሰው ቤተሰብ ብዙ ያዋጣሉ። አንዳንድ በሬ ሁለቱ ተብብራ ይሰጣሉ። ትብብራችን ይህን ያልተብብራል። እሺ፣ በእናንተ ምስኪን ድሃ የለም ዘመድ አዝማ። አርባ በሬ አርባ በሬ ብዙ ነው። አርባ በሬ ማቅረብ የማይችል ወንድ ላይ ያገባ ነው። ይሰጣሉ። አልነገርኩሽም። አሁን አሁን ነገርኩሽ። ጓደኛ ይሰጣል፣ ጎረቤት ይሰጣል። ደግ ናቸው። ማሻላ ያላቸውን ያካፍላሉ ከዛ እንደምንም አርባ በሬ ከሞላለት ጥሎች ሰጥቶ ያገባል። ከዛ በኋላ ደግሞ የሱ ልጅ ደግሞ ታመጣለች፣ ሴት ኮሎ ታመጣለች። የሱ ልጅ ገና ሴት ወልዶ አሳድጎ ለትዳር ሲደርስ አርባ በሬ ታመጣለታለች። እስከዛ ደግሞ እሱ ደግሞ ቤተሰብ ያደርግለታል። ከዛ ውጪ ሊገዛ አይችልም።

ሰባት ባስ ሰክፍ አትጠብቀው። እሷ ቤቷን ጠብቃለች። ከብት ባትጠብቅ ቤት ጠብቃለች። ቤት ታጸዳለች፣ አጥር ታጥራለች፣ ምግብ ታበስላለች፣ ጫካ ትሄዳለች፣ ታርሳለች። ሁሉ እሷ ከብት ብቻ ነው በበት ይለቀልቃል በላ ውጭ የለም እዛ ውስጥ እንትን ቆዳ ባል ውጭ ጊዜ ይገባበትም ወተትና ውሃ ብቻ ተገንፍቶ፣ ገንፎ ገንፎ ይበላሉ፣ ወተት ይጠጣሉ። ጠንካራ ናቸው። ማንም አያነጠቅሳቸው። ለዛ ጠንካራ ናቸው። እና ከብታቸውን ደግሞ አያርዱም። ከብቱን የሚበሉት ከብት አይታረድም። ፍየል ግን የሚያከብሩት እንግዳ ከመጣ የቤቱ ትልቅ ፍየል ይታረድለታል ለእንግዳው እና በእሳት ይጠበስለታል እና ይበላል ጅባለ ጅብሪል ምንም አውሬ የለም። ምንም አውሬ የለም። ቤታቸው የሳር ቤት ነው። ጎንበስ ብላችሁ በእንብርክክ በጉልበታችሁ እየሄዳችሁ ነው የምትገቡት። ቤት ዝቅ ያለ ነው፣ የሳር ቤት አይሸጡትም። አይሸጥም። ከብት ከቤተሰብ ውስጥ የሚወረስ ምናምን ነው እንጂ አይሸጥም። ከብት አይሸጥም፣ አይታረድም። ከብት እንደ ልጅ ነው እነሱ ጋር

ሌላ ምንድን ነው እንደነገርኩህ ውሃ የምጠጡት የወንዝ ውሃ ነው፣ አይደል? አዎ፣ የወንዝ ውሃ ነው የሚጠጡት። እሺ፣ አንድ ሰው ሲታመምስ ሆስፒታል አለ? አዎ፣ ከተማ ሄዳሉ፣ በአምቡላንስ ይጠራና፣ እንደ ስልክ ውጭ። ከእናንተ አካባቢ ከተማ ምን ያህል ኪሎ ሜትር ነው? አሁን ገጠሩ፣ አሁን ገጠር። አሁን ለምሳሌ ሙርሲ አሁን ሰባት ቦታ አለ፣ ሰባት እንትን አለ፣ ጎሳ አለ፣ ሰባት ጎሳ። አንደኛ ጎሳ አሁን ለምሳሌ ከአሉበት አርባ አምሳ ኪሎ ሜትር ነው። አርባ ሀምሳ ኪሎ ሜትር በምን ተጉዛችሁ ነው ሰው ሲታመም የምትሄዱ? ይመጣል አምቡላንስ። አሁን አንዱ አሁን ይወጣና እዛ ጋር ውጭ ወጥቶ ላይ አስደውላል። ስልክ ከየት አምጥታችሁ አምቡላንስ ትደውላላችሁ? ለምሳሌ አሁን ስካውት ምናምን አለ እንትኖች አሉ፣ ስካውት ምናምን ይኖራሉ። ስካውት ማለት ፓርክ ጠባቂዎች ምናምን ስላሉ ምን ጠባቂ ፓርክ ፓርክ አለ። አምቡላንስ ሰው ሲሞተስ? አሁን አብዛኛውን እዛውም ይቀበራል። የራሱ ድንበር ላይ ማለት ነው፣ የራሱ ቤት ላይ ይሆናል። አንዳንዱ ደግሞ ቅ ብሎ ይቀበራል እኮ ማን ይቀብረዋል? እራሱ ቤተሰብ ቀብረ ነው እሺ መሬት በነፃ ነው መሬት የፈለግሽው መሰለሽ ገጠር እኮ ነው ልም ገጠር እኮ ነው ችግር የለበትም መሬት ችግር የለበትም በቃ እና እንዴት ኢንተርኔት የለ መብራት የለ በምን ታሳየኛለህ ግማሽ ቦታዎች አሉ አሉ በጣም ወደ ውስጥ ካልገባው በጣም ወደ ውስጥ ካልገባው አሁን መንደር አለ አሁን ለምሳሌ ዛሬ አሁን አንድ ወር እዛ ቦታ ካሉ አንድ ወር ቦታ ቀይራሉ አንድ ቦታ ላይ አይቀመጡም አይዞህ አርብ ታድያ አንድ ቦታ ላይ አይቀመጥም ከብቶችን ይዞ የሚዞረው ከብቶችን ይዞ ሲዞር ማለት ነው የተለያየ ቦታዎች ነው ዞረው። አንድ ቦታ ላይ ይቀመጠልሽ ምሽ ብሎ አንድ ቦታ ላይ ተረጋግቶ አይኖርም። ቦታ አቢባ ለምን አይኖርም? እኮ ማለት ከብቶችን ተከትሎ የሚኖር ነው። ከብት ከብት አለ ተከትሎ ከከብት ያለበት ሳር ያለበት መኖ ያለበት ያለበት ውሃ ያለበት ቦታ ላይ ሄዶ ነው የሚኖረው። አርብቶ አደር በተፈጥሮ ማለት ነው። ስለዚህ ሚስቱና ልጁ ሚስቱና ልጆቹ አብረው ይንከራተታሉ በየጊዜው እሄዳለሁ፣ አብረው ሀያ ሁለት ሰው አንዳንድ አበባት ከባድ ነው። በየጊዜው አዳዲስ ቦታ መልመድ። ዘላ ምንድን ነው የሚባሉት? ዘላ ዘላኖች ነው የሚባሉት እና አርብቶ አደር ወይ ዘላ ነው አርብቶ አደር ነው የሚባለው። አሁን አርብቶ አደር ነው ጋር አርብቶ አደር አሁን አስጎብኝ እዚህ ጋር አስጎብኛል። ሌላ እኛ ይመጣል። ትልቅ ድርጅት አለ። አርብቶ አደር ሲባል አርብቶ አሁን ለምሳሌ ከብቶችን አሁን ከብት አንድ ቦታ ላይ አይቀመጥም። ከብት አይደለ ለምሳሌ መቶ ከብት አንድ ሰው አሁን እዚያ አካባቢ ላይ ሀያ ሰው ካለ ሀያ በመቶ ስንት ነው? እሺ አንድ ሰው ቤቱን የሚሰራው ራሱ በምንድን ነው በሳር ሳሩን አይገዛም በገንዘብ ሲታምጥቶ ነው ያጅዳል እዛ ነው እሺ በጣም ጥሩ አንድ ወንድ ለትዳር ሲደርስና ማግባት ሲፈልግ ለቤተሰቦቹ ከሌን ማግባት እፈልጋለሁ አይልም ራሱ ሳር አጥዶ ቤት ሰርቶ ሄዶ ይጠልፋታል የራሱ ቤት ካለ ቤተሰቦች ቤት ቤት ካለ ምሳሌ ይነግሩ አሉ። አባት ያዘጋጀልሻል። አሁን ልጅ ልጅ ብሎ አባት ያዘጋጀው ካለ አባት ለልጅ ለልጅ ይወስዳል። ልጅ ለልጅ ብሎ ማለት ነው። አሁን ድሮ ቆይቶ ያለ ልጅ ለልጅ ይባላሉ አይደለ። እሱ ከሆነ አለ። ከዛ ውጭ ደግሞ ጠልፎ ይዞዳል። በፍላጎት ይዞዳል። ከዛ ያስተማማሉ። ምን ልንገርህ ት አባቱ የሰጠው ቤት ከሌለ ራሱ ቤቱን ይሰራል። ሳር ጥዶ ራሱ በሳር ቤቱን ይሰራል። ሳር አሁን ማን ቤቱ ማን ነው? ሀቢባ እንደዚህም ከበር ቤት አይደለም። አንድ ንፋስ እንዳያወስደን ንፋስ አለ አይደለ? ዝቅ አለ ቤት ነው። ቆዳ ካለ ቆዳ ካለ ቆዳ እሺ፣ እሺ አንድ አባት እስከ ስንት ልጆች ሊኖሩት ይችላል? በግምት እስከ አስር ሀያ እስከ አስር ሀያ። ከአንድ ሚስት ከአንድ ሚስት ከአንድ ሚስት ያገባል። ሶስት አራት ሚስት ሀብታም ከሆነ ያገባል ነው ከብቶች ካሉት። እሺ ምንም ነገር በገንዘብ ገዝታችሁ አታውቁም ምንም ነገር አሁን ላይ ያው አንዳንዴ ውጭ ወጥተው ያው ይገዛል። አሁን ለምሳሌ አሁን አንዳንዴ ደግሞ አሁን ቅርብ መንደር አለ። ቅርብ መንደሮች አሉ። ቅርብ መንደሮች አሉ። ለከተማዎች ቅርብ መንደሮች ካሉ መንደር አለ፣ መንደር ነው የሚባለው እኛ ጋር። አይ ከተማ ሳይሆን አሁን ሰዎች አስር ሀያ ሰው ያለበት ማለት ነው። ቅርብ ከሆኑ መጥተው አሁን ከተማ ያዩትን ነገር ያደርጋሉ። ወይ ጮል እገዙ ይችላሉ ወይ ጎመል እገዙ ይችላሉ። አሁን ቅርብ ከሆኑ በጣም ቅርብ ከሆኑ አሁን ለምሳሌ አርባ ኪሎ ሜትር መጥቶ ምንም አይመጣም አንቺ ጋር። ሲጀመር አርባ ኪሎ ሜትር መጥቶ መሽ ማለት ነው አይመጣም። ያለዛ ግን እነዚህ ግን ያው ከመጡ አሁን ለምሳሌ ፈረንጆች የሚጎበኙት አሁን መጥተው ቅርብ ያለውን ገብቶ የሚጎበኙት እንትን አትልም። አሁን ለምሳሌ ፈረንጅ መጥቶ ሩቅ አይገባም። ይከብደዋል። ውስጥ አሁን መንገድ የለም፣ አብዛኛው ምቹ መንገድም የለም። በጣም እንደዚህ ምቹ መንገድ አሁን ብዙ ጊዜ በጣም ረጅም ሲሆን ለአርብቶ አደር የምታዩ መንገዶች አሉ። ለአርብቶ አደር የምታዩ መንገዶች አሉ። አሁን መንግስት ላይገደል በምችለው መንገዶች አሉ። ምክንያቱም ከፍቶችን ስለሚያረቡ እዛ ቦታ ላይ መኖችን ያጣሉ፣ ምናምን እዛ ይተውታል፣ ያኛውን ቦታ አሁን ያሉትን ቦታ ቅርብ ቅርብ ቦታዎች ያስተካክልላቸዋል። ለመኪና መግቢያ ሰዎች ከሰው ጋር እንዲገናኝ፣ ቱሪስቶች እንደመጡ አሁን እንደናንተ እንግዳዎች ስመጡ፣ አሁን ለምሳሌ አንችን አንደኛውን ሩቅ ቦታ ይገብሻለ። ሩቅ ቦታ ማለት በመኪና ይገባበታለ። እዛ ቦታ ነ የምንገባችሁ